ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የቻናላችን ተከታታዮች በያላችሁበት ሰላማችሁ ብዛ እያልኩ እንደተለመደው ተወዳጁን ድራማ የወፍ ጎጆ ድራማ ልዥላችሁ መጥቻለሁ። እንድትከታተሉን በአክብሮት ጋብዛለሁ። መልካም ቆይታ። ከትምህርት ቤት ኪራዝን ይዞ ሶመር ቤት እንደደረሰ፣ ኪራዝ ወደ ውስጥ ግቢና መታጠቢያ ክፍል ውስጥ ፊትሽን ታጠቢ። አባዬ ወደ እማዬ ጋር መሄድ እፈልጋለሁ፣ እማዬን ማግኘት እፈልጋለሁ። ኪራዝ የኔ ውድ እናትሽ ያለችው አሁን ሆስፒታል ውስጥ ነው። ትንሽ ይሻላት፣ ትንሽ ከተሻላት በኋላ እኔው ራሴ ወስድሻለሁ አገናኝሻለሁ። እየነገርኩህን ያለው አባይ እማየጋእማዬ ጋር መሄድ ነው የምፈልገው እኔ። ነገር ግን እኮ ዶክተሮቹ እንደማይፈቅዱ ነግረሻሉ። ይኔ ልጅ እንዲፈቅድ አድርጋ እማዬ ማግኘት እፈልጋለሁ። እማዬ ጋር መሄድ እፈልጋለሁ እኔ። እባክሽን፣ እባክሽን ኪራዝ። አትሄጂም ብዬሻለሁ። በቃ የዚህን ጊዜ ኪራዝ ትናደዳለች። በመጨረሻም አኩርፋ ጥላው ትሄዳለች። ሶመርም ይጨነቃል። በሌላ በኩል የኪራዝ እናት ሜኔ ሆስፒታል ውስጥ ለያዥ ለገራዥ አስቸግራ በመጨረሻም ማደንዘዣ ተሰጥቶ ተኝታለች። የሕክምና ሁኔታዋን የሚከታተል ዶክተር ወደ ውስጥ ይገባል። ይዞት የመጣውን መድኃኒት ከእሷ ጎን ካስቀመጠው በኋላ ዞር እያለችም ትመለከተዋለች በመጨረሻም ሚኔ ጠረጴዛው ላይ የተቀመጠውን መድኃኒት ለእሷ ከመሰጠቱ በፊት እስከነማስቀመጫው መሬት ላይ ተወረውረዋለች። ዶክተርም ዞር ብሎ ሲመለከት የተፈጠረውን በሙሉ ያያል። እየተበሳጨ ወደ ውጭ የሚያስወጣውን ቁልፍ፣ የእሷን ክፍል የሚከፍተውን ቁልፍ መድኃኒቱ የተቀመጠበት ላይ ካስቀመጠ በኋላ የወደቀውን መድኃኒት መሰብሰብ ይጀምራል። እሷ ጎንብሶ መሬት ላይ መድኃኒቶቹን እየፈለገ ባለበት፣ ሜኔም በፍጥነት ቁልፉን ላፍ አድርጋ እየሮጠችን በፍጥነት በሩን ከፍታ ትወጣለች። አይሆንም አይሆንም፣ ኧረ እባክሽ ሜኔ፣ ሜኔ፣ እባክሽ አትሩጪ፣ እባክሽ

እዛው እሷ ታሰረችበት ክፍል ውስጥ ከውጭ መሆና ትቆልፍበታለች። በሩን እየደበደበ ዶክተሩም ይናገራል። በሩን ክፈችልኝ ባክሽ ሚኔ፣ በሩን ክፈች ብዬሻለሁ። በባዶ እግሯ ሚኔ እየሮጠችም ትሄዳለች። እባካችሁ ሰዎች፣ ሰዎች እርዱኝ፣ ባካችሁ፣ ታማሚ፣ ታማሚ እየወጣ ነው እያለም ይጮሃል። የውጭኛውን በር ሚኔ በመጨረሻም ተሳክቶላት ተከፍተዋለች። ሚኔ ታመልጣለች። በሌላ በኩል ደፍኔ አሁንም ቢሆን አይምሮ ውስጥ የተቀረጸው ነገር አልተመለሰላትም። ብቻዋንም ቁጭ ብላለች፣ ትክሳለች። ቱርካንም የልጇን ሁኔታ እየተመለከተች ታዝናለች። ልጄ ደፍኔ እያለችም ስጠራት ልጇም ጀርባዋን ትሰጣለች። የእኔ ተወዳጅ ባክሽ ይባስ ብሎ ትራሱን አንስታ ደፍኔ ፊቷንም ትሸፍናለች፣ እናቷን ላለማየት ። ቱርካንም ግራ ትጋባለች። በሌላ በኩል ቱርካን በመጨረሻ ራሷን እያስተካከለች እንዲሁም ደግሞ የሙሽራ ቀሚሱን ትለብሳለች። ይሁንና ግን ራሷን መቆጣጠር እየከበዳት እንባዋን በጉንጯ ላይ ይፈሳል። በመጨረሻም አይላም ወደ እሷ ጋር ቀረብ እያለች ቱርካን እንትመለከታለች ይኸውልሽ፣ ቱርካን ተመልከች። በእርግጥ እኔ ምንም አይነት መብት የለኝም፣ ነገር ግን በጣም እንደተናደድሽ ያስታውቃል። ቱርካን ለምን እንደተበሳጨሽ እና እንደተናደድሽ በፍጹም ሊገባኝ አልቻለም። ይመስለኛል በመጨረሻ ላይ በወሰንሽው በዚህ ጋብቻ ብቻ ላይ ግራ እየተጋባሽ ይመስለኛል። እባክሽን ቱርካን አሁን በተናገርኩት ነገር እንዳትናደጅብኝ፣ ነገር ግን የተሰማኝን ነገር ነው። ስትጨነቅ ስላየውሽ ነው የተናገርኩት። እኔ በጣም ግራ ገብቶኛል። አይላ ደፍኔ አባቷ እንፈልጋለች። ታዲያ ይሄ ምን ችግር አለው? ለምንድን ነው እሱ የተናደድሽው? ቱርካን ይሄ ደፍኔ አባት አልሞተም እኮ አደለም እንዴ? ይኸውልሽ አይላ እኔ ካርታ ልናምነዋለሁ በእርግጠኝነት ልጅን አያበሳጫትም። እሺ፣ የሆነ የሆነ የወሰንሽውን ውሳኔ ልቀበለው። አንቺስ አንቺ እሺ፣ ምንድነው እሱ የምታስቢው ቱርካን? ውሳኔሽን ተከብለሽዋል። ለአንቺ ይመችሻል። አይ ላይ ይኸውልሽ እኔ በጣም ረጅም ዓመት ሆኖኛል ደዚ አይነት ህይወት መኖር ከጀመርኩ። ውስጤ የተወው ባዶነት ሶመር ጥሎብኝ የሄደው ባዶነት በፍጹም ከኔ አይርቅም መቼም ቢሆን አይደግም። እራሴን ለማሳመን ብዙ ጊዜ ሞክሬያለሁ፣ የምችለውን ሁሉ አድርጌያለሁ። ሁሉም ነገር አብቅቷል፣ የእኔ እሱ ነገር ተቀብሯል ብዬ ነበረ፣ እረስቼዋለሁ ብዬ ነበረ። ነገር ግን ያለቀ ነገር ምንም ነገር የለም። እኔ እሱም መርሳት አልቻልኩም፣ መርሳት አልችልም፣ በቃ እያለች ስቅስቅ እያለችም ቱርካን ታለቅሳለች። በቃ አሁን የሚሰማኝን ንዴት ወይም ደግሞ ፍቅር መቆጣጠር አልቻልኩም፣ በቃ ምንም ነገር መቆጣጠር አልቻልኩም፣ አልገባኝም። አዲስ ህይወት መጀመር በጣም ከባድ ነገር ነው። ሁሉን ነገር ወደ ኋላ ትቶ እንደ አዲስ መጀመር ከባድ ነው፣ አይላ ይኸውልሽ፣ ቱርካን ለማንኛውም፣ አንቺ አትናደጂ። ትክክለኛ ውሳኔ መወሰን አለብሽ። እንደዚህ አክል የምትጨነቂ ከሆነ ይሄ ጋብቻ መሰረዝ አለበት። ቱርካን አታግቢው በቃ ካርታልን አታግቢ በዚህ ሁኔታ ውስጥ ነሽ ማግባትሽ ስተት ነው የሚሆነው ለምንድን ነው እሱ ራስሽ ላይ እንደዚህ አይነት ነገር የምታረጊው ቱርካን እውነቱን ለመናገር ቱርካን ካርታል በጣም ጥሩ ሰው ነው ነገር ግን ምን ማረግ ይቻላል ቱርካን አሁንም ቢሆን የምታፈቅሪው አንቺ ሶመርን ነው ስለዚህ ጋብቻ መሰረዝ አለበት ቱርካን ማግባት የለብሽም ካርታልን ለማንኛውም ያለው ነገር ይሄ ነው አይላ ይሄን ጉዳይ እንዝጋው ነገር ግን እኮ ቱርካን የውልሽ ልብሽ ውስጥ የሚሰማውን ነገር አንቺ አፍንሽ ማስቀመጥ የለብሽም ትክክለኛ ውሳኔ ምን እንደሆነ የሚነግረን ልባችን ነው የውልሽ ቱርካን አሁን ደግሞ ትልቅ የሆነ ነገር ለአንቺ ትልቅ የሆነ እድል ተቀምጦ ተወድሻል። እንደዛ የምታስቸግርሽ እናት ሩቺያን እንኳ ብትሆንም ለአንቺ እድል እንዲሰጥ ትፈልጋለች። ልጇን እንድታገቢው የምፈልገው እድል ሰጥታሻለች። ከዚህ ሁሉ ዓመት በኋላ በሯ ክፍት ነው ለአንቺ ቱርካን። ሁሉም ቤተሰብ አንድ ይሆናል። ቱርካን መሄድ አለብሽ በቃ በቀጥታ እዛ ቤተሰብ ውስጥ መሄድ አለብሽ። ቱርካን ሂጂ በቃ እኔም መነግርሽ እንደዛ ነው ወደ እነሱ ሶመር ጋር ሂጂ። ተነሽ አሁን ተንሽ። ምናልባት የዛሬዋ ቀን ለአንቺ አዲስ ህይወት የምትጀምሪበት ቀን ሊሆን ይችላል። የተጠራሽበት ድግስ ውስጥ እነሱ ቤተሰብ ጋር መሄድ አለብሽ። ሩቺያን አዘጋጅታለች ሁሉን ነገር የእናንተን ቤተሰብ እና የሷን ቤተሰብ አንድ ለማድረግ ሁሉም እንዲሰበሰቡ ፕሮግራም አዘጋጅታለች። ስለዚህ መሄድ አለብሽ። ተጠርተሻል። ለምንድን ነው እሱ መጥቀሪው ህይወትሽ የሚስተካከልበት ቀን ሊሆን ይችላል። ቱርካን በሌላ በኩል ሞሽራው ካርታል መለከተ ነው። ይሁንና ግን ፕሮግራሙ ላይ በተባለው ሰዓት ቱርካን ስላልተገኘች ካርታልም ግራ እየተጋባ ነው፣ ፊጋንም ተጨንቃለች። የህግ ባለሙያው የሚያጋባቸውም ሰዓቱ እየረፈደ ስለሆነ ግራ እየተጋባ ነው። በሌላ በኩል ሩቺያን ያዘጋጀችው የቤተሰብ በዓል ቦታ ቦታቸውን እንግዶችም እያያዙ ነው። እንኳን ደህና መጣችሁ፣ እንኳን ደህና መጣችሁ እያለ ሶመር ቪዲዮ ካሜራም ይዞ እየቀረጸ ነው። እንኳን ደህና መጣችሁ፣ ፈገግ ፈገግ በሉ እስኪ፣ ዶኖሽ ፈገግ በይ፣ አባቴ ሳዲክ፣ በጣም ያምራል፣ በጣም የሚያምር ቤተሰብ ብሎ ከተናገረ ከቀረጸ በኋላ ካሜራውን ወደ ራሷ አዙሮ ሶመር ራሱን መቅረጽ ይጀምራል ይመስለኛል ዛሬ አዲስ ቀን ነው አዲስ ነገር የሚጀመርበት ትልቅ ተስፋ የሚደረግበት ቀን እድሜና ጤና ለዶኑሽ ይሁንና ሁላችንም እያሰባሰበችን ነው ይህ የምትመለከቹ ቪዲዮ ዶኑሽ ለአንቺ ማስታወሻ የሚሆን ነው በተለይ ደግሞ ሙሉ ለሙሉ ሲሻልሽ የምትወጁና የምታፈቅዱን ስታገኝ ውጭ ብለሽ የምታየው ቪዲዮ ማስታወሻ ነው ብዙ ልጆች ወልደሽ ማን ያውቃል ደግሞ ምናልባትም እህትሽ ቱርካን በዚህ በዓል ላይ በጠራናት መሰረት ልትገኝ ትችላለች እሷ ከመጣች ቱርካን ከመጣች በእውነት የዛሬው ቀን በጣም ደስ ስ የሚል ቀን ነው የሚሆነው። እድለኛ የሆንኩበት ቀን ነው የሚሆኑ። ለእኔ እስካሁን አልመጣችም። አዎ ዛሬ እዚህ ፕሮግራም ላይ ቱርካን ከተገኘች ጭንቅላቴ ውስጥ ያሉትን ነገሮች እያንዳንዱን ነገሮች የሚያስጨንቁኝን፣ ከዚህ በተጨማሪ ከሌላ ሰው ጋር ግንኙነት ጀምራለች አልጀመረችም የሚለውን ነገር ሁሉ እርግፍ አድርጌ እንድተው እሷን በደንብ እንዳምናት ያደርገኛል። ዛሬ ከመጣች፣ አዎ አሁንም ቢሆን እንደምታፈቅረኝ አምናለሁ። ዛሬ ከተገኘች እዚህ ፕሮግራም ላይ ከልቧ እንዳልወጣው አምናለሁ። ማን ያውቃል፣ ፈጣሪ ከፈቀደልን ፍቅራችንን አድሰን ከዜሮ እንጀምራለን ብሎ ከተናገረ በኋላ ቀና ሲልም ደሪያ ከሙስጠፋ ጋር ልጃቸውን ይዘው እየመጡ ነበር። በጣም ደስ ይላል። ማን እንደመጣ ተመልከቱ፣ ሰዎች ማን እንደመጣ። የዚህን ጊዜ ሳዲክም ዞር ብሎ ሲመለከት ደሪያን ከረጅም ዓመት በኋላ ይመለከታታል። ከማይወደው ሙስጠፋ ጋር ልጅም ወልዳ እጁን ይዛ እየመጣች ነበር። ሳዲቅም ደንገጥና ኮስተር እያለ ይናደዳል። ደሪያም እዚህ ፕሮግራም ላይ ማን እንደሚገኝ ስላልታወቀ ቤተሰቦቿን ስትመለከት ከረጅም ዓመት በኋላ ግራ ትጋባለች። ዶኑሽም ታያለች እየተበሳጨ ሳዲቅ ልጁን ደሪያን ካየ በኋላ ከዛ አካባቢ ለመሄድ ከተቀመጠበትም ሲነሳ አቶ ዛርም ይናገራል። አቶ ሳዲክ እባክህ ተረጋጋ፣ እንግዳችን ተቀመጥ፣ ለፈጣሪ ብለ። እናት ሩቺያንም እየፈጠነች ወደ ሙስጠፋ ጋር ትደርሳለች። እንኳን ደህና መጣችሁ ልጆች። እናመሰግናለን፣ እናት ሩቺያን፣ እናመሰግናለን። ሰረክ እያደረገች ደርያ የህቷ ዶኑሽንና እንዲሁም ደግሞ ያባዛን ሁኔታ እየተከታተለች ነው። እንዴት የሚያምር ልጅ ወልዳችኋል ሙስጠፋ፣ በጣም ቆንጆ ለች። በሉ ተቀመጡ፣ የወንበሩ የእናንተ ወንበር ነው፣ አረፍ በሉ እያለች ሩቺያን ሽር ጉድ ትላለች። አሁንም ቢሆን ሶመር በቪዲዮ የሚመጣውን ሰው እንግዳን ሁሉ እየቀረጸ ነው። ይሁንና ደሪያ ከአባቷና ከእህቷ ፊት ለፊት መቀመጥን ጠልታ እዳር ላይም ትቀመጣለች። እየተብሰለሰለ እየተናደደ ባለበት ሳዲክ ይህን ደሪያ ልጅም ፍጥጥ እያለ አያቱን ይመለከተዋል። ህፃኑም ፈገግ እያለ ያየዋል። የዚህን ጊዜ ሳዲክም ይመለከታል። እየደነገጠ ያየዋል። የተኮሳተረ ፊቱን በመጨረሻ ሳዲክ ለህፃኑ ሲል ፈታ እያደረገ ፈገግ ይላል። ይህን ነገር ወዛርም ሲመለከት ደስ ይለዋል። ምግብ ለመብላት የመጡት እንግዳ ቦታ ቦታቸውን ከያዙ በኋላ በመጨረሻም ብሉ ሊባል ሲል ከርቀት ላይ ነጭ ለብሳ እየተራመደ ወለደች ቱርካንም ትደርሳለች። የዚህን ጊዜ ሩቺያን በጣም ደስ እያላት ዞር ብላ ስትመለከት የቤተሰቡ አባል በሙሉ ዞር እያለ ይመለከታል ማን የመጣው እያለ። ሶመርም የቪዲዮን ካሜራ ወደዛ አቅጣጫ ያዞረዋል። በቪዲዮ ካሜራ ሲቀርጽ የተመለከተውም ቱርካንን ነበር። የዚህን ጊዜ ሶመር በጣም ደስ እያለውና እየደነገጠ የተደብላለቀ ስሜት ይሰማዋል። አባቷ ሳዲክም ቱርካንን መምጣቷን ሲመለከት ደስ ይለዋል። ቱርካንና ሶመር እየተቀራረቡ በመጡ ቁጥር አይን ላይን ይተያያሉ። በመጨረሻም ከአባቷ ጋር ሰላምታ ይለዋወጣሉ። ከዛም ቀጥሎ ቱርካን እህቷ ዶንሽን ትመለከታለች። ይሁንና ግን ቱርካን እህቶቿን ስትመለከት ሁሉም በአፍረት ውስጥ ሆኖ ዝም ይላሉ። እንደ ተቆራረፉ አይን ላይን ባይተያዩም በመጨረሻ ከተቀመጠችበት ዶንሽ ትነሳለች። ከእህቷ ጋርም ይተቃቀፋሉ። ሳዲክም በጣም ደስ ይለዋል። ዶንሽም ትናገራለች። እህቴ በእውነት ልሻለሁ። ዶንሽ በጣም ነው ማመሰግነው ስለመጣሽ ወደዚህ መምጣትሽም በጣም ውድጅዋለሁ። ተቀምጣ ደሪያ ሁለቱን እያየች ነው። ሙስጠፋም ዞር እያለ ደሪያን ከቱርካን ጋር እንዲተቃቀፉ ምልክት ይሰጣታል። ጨረሻም ቱርካን እየተራመደች ወደ ሶመር ጋር ትቀርባለች። ሶመር እና ቱርካን አይን ላይን ይተያያሉ። ሶመር ትልቅ የሆነ ደስታ ውስጥ ገብቷል። እጇንም ቱርካን ለሶመር ትዘረጋለች። ግራ እየተጋባ ይመለከታታል። በጣም አመሰግናለሁ ላደረግከው ነገር በሙሉ። እርስ በርስ ይጨባበታሉ። ቱርካን፣ ስለመጣሽ በጣም ደስ ብሎኛል። እንደዚህ ተሰባስበን የምናሳልፍበትን ጊዜ በጣም ናፍቄ ነበረ። ኦዛርም ወደ ሳዲቅ ጋር ቀረብ እያለ ይናገራል። አቶ ሳዲቅ፣ አንገቷን ደፍታ መቼም ከዚህ እንድትደሪ አትፈቅድም አይደለም እንዴ? ዝም ትላታለህ እንዴ? ለምን ሰላምታ ትለዋወጡ? አቶ እባክህን እዚህ ለምን እንደመጣው ታውቃለህ። ነገሮችን አታወሳስቡብኝ እባክህን አቶ ዛር ይበቃል። ደርያ አሁንም ቢሆን ባይተዋርነት እየተሰማት ከዳር ብቻዋን እንደተቀመጠች ነች። በመጨረሻ ምሮቿን ትናገራለች። በሉ በሉ እባካችሁን ወደ ምግብ ጠረጴዛ አረፍ በሉ። ሄዱ ተቀመጡ። ሶመርና ቱርካንም ፊት ለፊት ይቀመጣሉ። ሳዲቅም ይናገራል። የዱሉ ሽንጃዝ እያደረገ የእኔ ተወዳጅ ልጅ ቱርካን ልጄ በእውነት ከጎኔ ስለተቀመጣችሁ በጣም ደስ ብሎኛል። አንድ ላይ ስላገኘኋችሁ ደስ ብሎኛል እያለ የልጆቹን እጅ እየዳበሰ ነው። ከርቀት ከፊት ለፊት ላይ ሆና ደሪያ ይህንንም ትከታተላለች። ዶኑሽ ግራ ቢገባት ዞር እያለች ደሪያ እንታያለች። ሳዲቅ ይናገራል። አቶ ኦዛር እንደዚህ ላማረና ለተዋበ ፕሮግራም ላዘጋጃችሁት በሙሉ በእውነት እልሃለሁ። ኦዛር በጣም ነው ማመሰግነው። እኔ ያደለውም እኮ አቶ ሳዲቅ፣ እኔ መስዬ ነው ይህም ፕሮግራም ያዘጋጀሁት። ሁላችንም እንድንሰበሰብ ምክንያት የሆነችው ልጃችን ዶኑሽ እሷ ነች የሰበሰበችን። አንድ ላይ እንድንሰባሰብ ያደረገችው እሷ ነች። ከረጅም ዓመት በኋላ እዚህ ስለመጣች ከሶመር ጋር ሆነው ስለመጡ እንዴት ደስ የሚል ጊዜ ነው፣ በእውነት ሁላችንም ተሰበሰብን፣ እያለ ኦዛሪ ይናገራል። በሉ በሉ ባካችሁ፣ እኔ እየራበኝ ያለው፣ እያለች ሩቻን ትናገራለች። እንግዲህ የቀረ ሰው የለም፣ ሁላችንም ተገኝተናል። ምግቡን መብላት መጀመር አለብን። እንብላ እንግዲህ መብላት ትችላላችሁ። በነገራችን ላይ እውነቱን ለመናገር አንድ ሰው ግን ጎሏል፣ እያለች ሩቻን በመጨረሻ ትናገራለች። ቱርካን፣ ልጅሽ ዳፍኔን ይዘሻብን መጭ በጣም ደስ ይለኝ ነበር፣ በእውነት ከኪራዝ አዎ፣ ኪራዝን እንደነቃጭ ትጫወት ነበር ዳፍኒ። ቱርካንም ትናገራለች፣ እኔ እዚህ የመጣሁት ለዶንሽ ብዬ ነው፣ እና ዳፍኒን ይዤ እዚህ መምጣቴ የምንም አይነት ትርጉም አይሰጥም፣ እያለችም ከተናገረች በኋላ ከሶመር ጋር ይተያያሉ። ሶመርም ግራ እየተጋባ ዝም ይላል። የፋት ልጅም ትናገራለች፣ እውነቱን ለመናገር ቱርካን እህቴ በጣም ነው ያማረብሽ፣ በእውነት ልብሱ ራሱ በጣም ያምራል። ልክ እንደ ሙሽራ ነው የመሰልሽው በእውነት። እንዴት የሚያምር ውበት ነው! ቱርካን በጣም ነው ያማረብሽ። ደስ እያላትም ሩቺያንም ትናገራለች፣ አዎ ልክ እኔ የተናገርሽው። ለማንኛውም ቱርካን እዚህ ጠረጴዛ ላይ ስለተቀላቀልሽን በጣም ደስ ቱርካን ይህን አለባበስ የለበሰችው ወደ ካርታል ጋር ሄዳ ለመጋባት ያመቻት ዘንድ ነበር። እናም ቀና እያለች ሶመርን ትመለከተዋለች። በሌላ በኩል ሙሽራው ካርታል ቱርካን ትመጣለች ብሎ አንድ እየተቀመጠ አንድ እየቆመ እየጠበቀ ነው። ግራ ተጋብቷል። ለፊጋንም ዞር እያለ ይናገራል፣ ይመስለኛል በቃ ቀርታለች፣ ቱርካን ቀርታለች። አመጣም ሁሉም ግራ እየተጋባ ባለበት ፊጋንም ዞር ስትል ቱርካን ነጭ ለብሳ አበባዋን ይዛ ትደርሳለች። ካርታል እያለችም ትጣራለች። ካርታልም ተስፋ ቆርጦ ስለነበር ዞር ሲል ቱርካን ይመለከታታል። ቱርካን፦ የኔ ውድ ይህን ነበር ሽቆይ እስካሁን ሰዓት ድረስ ትንሽ አርፍጃለሁ አደለ? ለዛ ደግሞ ይቅርታ ጠይቃለሁ። ካርታል፦ ዋናው ነገር መምጣትሽ ነው። ቱርካን፣ ችግር የለውም ከመጣሽ በቃል በይኔ እንፈራረም ቦታ ቦታቸው ሙሽሮቹ ከያዙ በኋላ የህግ ባለሙያው የሚናገር፣ ወይዘሮ ቱርካንን አቶ ካርታል ለማግባት ተወስናለህ? በጋብቻ ውስጥ ተስማምታል? አሁ ተስማምቻለሁ፣ አገባታለሁ። ወይዘሮ ቱርካን አቶ ካርታልን እንደ ባልሽ አርገሽ ለማግባት ተስማሚያለሽ? ያለምንም ቅሬታ ተስማሚያለሽ? ዞር እያለች ካርታልን እየተመለከተች ቱርካን ትጨነቃለች። አዎ ተስማምቻለሁ። የዚህን ጊዜ ካርታልን በጣም ደስ ይለዋል። በጣም ጥሩ ሙሽሮች፣ ከዛሬ ጀምሮ ባልና ሚስት ናችሁ። ይሄ ደግሞ የጋብቻችሁ ወረቀት ነው። እናመሰግናለን። በመጨረሻም ካርታል የቱርካንን ግንባር ይስማል። በሌላ በኩል እቤት ውስጥ ዳፍኒ ስቅስቅ እያለች ታለቅሳለች። ካርታልም ከእሷ ጋር ነው። የኔ ውድ ደፍኒ፣ አላለቅስም በእሽኮ ቃል ገብተሽልኝ ነበር። ከዚህ በተጨማሪ ደግሞ አይላንም ታስጨንቂያታለሽ እያለቀስኩ እኮ አይደለም ትንሽ ተናድጄ ነው። በቃ የምትገርሚ ልጅ እኮ ነሽ። አሁን ላጎትሽ ለካርታል ትንሽ ፈገግ በይለት እያለም ለማሳሳቅ ይሞክራል። በሌላ በኩል እዛው ቤት ውስጥ ፕሮግራም ላይ የቱርካን አክስትም ትናገራለች። ይኔ ውድ ቱርካን፣ እንዴት ነው ወደ እኛ ቤት አመጡ ከሰዓት ማለቴ ነው ምሽት ላይ ዶኑሽን ይዘናት ምን ትያለሽ? ቱርካንም ትናገራለች። አንድ የምሰራው ስራ አለኝ አክስቴ፣ ነገር ግን በእርግጠኝነት ዶኑሽ ቅዳሜና ሁን ላይ ትገኛለች ትመጣለች። በጣም ጥሩ። በዚህ መዓልም የሚበሉት ምግብ ላይ መርጦ ወደ ቱርካን ፊት ለፊት እያሳየ ሶመር ይናገራል። ይሄኛው ምግብ ወድጄዋለሁ ቱርካን እዚህ ላይ ቀነሳ አድርገሽ ለኔ ምሳሌ ላይ አስቀምጭልኝ። ምንም ችግር የለም እያለችም ታስቀምጥለታለች ፈገግ እያለም ሶመር ይመለከታታል። ከምግብ ጠረጴዛው ላይ ተነስተው ደሪያና ልጇ ኳስም እየተጫወቱ፣ በርቀትም ሆኖ ሳዲቅም ይመለከታቸዋል። ሆዛርም ይህን ሲመለከት ይናገራል። አቶ ሳዲቅ የልጅ ልጅ ኤፌ በጣም ትልቅ ልጅ ሳይሆን አይቀርም፣ አስተሳሰቡ ይገርማል። እኔም በሆን በጣም እድለኛ ነኝ። አቶ ሳዲክ በዚህ ፕሮግራም ምክንያት ተደርጎ እዚህ ባይገኙ ኖሮ እኔም በሆን አላያቸውም ነበረ። ታውቃለ የልጅ ልጅ ማለት ለእኛ ለአያቶች በጣም ደስ የሚል ነገር እንደሆነ ልክ ነው አቶ ወዛን፣ እኔ እንኳን ኤፍኤን ለመጀመሪያ ጊዜ ያየሁት ትምህርት ቤት ነበረ። የቱርካንን ልጄን ዳፍኒን ከትምህርት ቤት ይዤ ስመለስ እያለቀሰ ነበር። ይገርመሃል፣ እኔ ደግሞ ተናድጄ ነበር። ምን ይደረጋል፣ የልጅ ልጄ ነው። እኔ ምለው ግን አቶ ሳዲቅ፣ ራስህን እንደዚህ ትቀጣለህ? ልጅህንና እንዲሁም ደግሞ የልጅ ልጅህን ከርቀት እየተመለከት ለምን አታቅፋቸውም? ለምን ሰላም አትላቸውም? እንዴት እንደዚህ ታደርጋለህ? አቶ ሳዲቅ፣ በእርግጥ ወዛሬ ውለ እንደ ተለያዩ አቅል አይሰማኝም። ነገር ግን ማቀፍ አልችልም። ልጄ ብቻ ስለሆነ ዝም ብዬ ማቀፍ አልችልም። ይህንንም ሶመር ከቱርካን ጋር እንዲሁም ደግሞ ቡድኑ ሽም ሆኖ እየሰሙ ነው። ሩጅያንም ትናገራለች። ለፈጣሪ ብለህ አቶ ሳዲቅ እንደዚህም አትበል። ይህንን መሳይ ትልቅ የሆነ ጭንቀት ዝም ብለ ተሸክመ ትኖራለህ። እስከ መቼስ ትኖራለህ? ፍቀድላቸው። በቃ ሙስጠፋና ደሪያ እጅህን እንዲሰሙ ፍቀድላቸው። ባክ ሙስጠፋና ደሪያ ከልጃቸው ጋር ሆኖ እየተጫወቱ ነው። አቶ ሳዲቅም ይናገራል። እባክሽ እናት ሩጅያን ይህንን ድጋሚ እንድታነሽብኝ አልፈልግም። እባካችሁ አትታገሉ። ምን ማድረግ እንዳለብኝና ምን እያደረጉ እንደሆነ በደንብ አውቃለሁ። እኔ ፋትም ይናገራል። በእውነት ይህንን ነገር በማየቴ በጣም እያዘንኩ ነው። ሙስጠፋም ለደሪያ ይናገራል። ደሪያ ወደዛ ወደ ምግብ ጠረጴዛው ተመልሰን እንሄድ። እንደዚህ አይነት ነገር ራቅ ብለን ማድረጋችን ጥሩ አይደለም። እነሱም መራካችን ጥሩ አይደለም። ይኸውልህ ልጅ መቀመጥን አልፈለገም፣ እየተጫወተ ነው። ስለዚህ ብቻው መሆን የለበትም። ከልጅ ጋር እየተጫወኩ ነው ያለሁት። እንደዛ እንኳን አይደለም። ደሪያ የእኔ ልጅ የኔ አንበሳ ተረጋግቶ መቀመጥ ይችላል። እሱም ምክንያት አታርቂ እያለ ሙስጠፋ ይናገራል። እኔ የምለው የኔ ልጅ አያትህን አቶ ሳዲቅን አገኘችው። ደሪያም ትናደዳለች። ይኸውልህ ሙስጠፋ፣ አይሆንም፣ በፍጹም ወደሱ ጋር መውሰድ የለብህም። ልጅ ምን ሆነሻል ግን አንቺ ልጅ እንዲ አያቱ እኮ ነው ምን እያልሽ ነው ያለሹ? አክስቱና አያቱን ያገኝ አውቀ ነው አደለ? የእኔ ቤተሰቦች እዚህ እንደሚመጡት አውቅ ነበረ። ፕሮግራሙ ላይ ሁሉን ነገር ያቀናበርከው ከእነሱ ጋር እንድገናኝ ያደረግከው አንተና፣ አደለም? እንደዛ ነው እንግዲህ ደርያ፣ እዚህ እንደሚገኙ አውቅ ነበር። እዚህ ይዤሽ የመጣሁትም አውቄ ነው። ያ ችግር ከተፈጠረ ኮ በጣም ረጅም ጊዜ ሆኖታል። ከዚህ በተጨማሪ እነዚህ ሰዎች የስጋ ዘመዶችና ቤተሰቦችሽ ናቸው። እንዲህ አይነት ነገርን ልጃችን ላይ ደግሞ ማንጸባረቅ የለብሽም። አልፈልግም አልኩህ ሙስጠፋ። እነሱን አወቃቸው አላወቃቸው፣ ከእነሱ ጋር ተገናኘ አልተገናኘ፣ ለልጅ ምንም የሚጠቅሙት ነገር የለም። እኔ እናቱ ብቻ በቂ ነኝ። የእኔ ጥላት ማለት የእሱም ጠላቶች ናቸው። ይኸውልሽ ለመጀመሪያ ጊዜ ነው እንደዚህ አይነት ፕሮግራም ላይ ስንሳተፍ። አሁ ፍቀጅለት በቃ በቃለ ልጅሽ አያቱን ያገኝበት ሰላም ይበላቸው ይሳማቸው፣ ቢያንስ ይህም መፍቀድ አለብሽ። ልጃችን እንኳን ያገኛቸው እኔ ዴን ልጅ እናኔድ አቅፎት ሲራምድ አይሆንም ብያለሁ ሙስጠፋ፣ እያለችም ታስቆመዋለች። እሷን ጉዳይ ችላ ብሎ ሙስጠፋ እየተራመደ ልጁን ይዞ ይሄዳል። አቶ ሳዲክ ልጃችን ኤፌን ተገናኝታል እንዲህ አግኝተው ታውቃለህ ብሎ ተናግሮ በመጨረሻ ኤፌንም ይዞ ሳዲክ ላይ ያስቀምጠዋል። ልጅምን እያረክ እያለ ገራ ይጋባል። ሁሉም ደስ ይላቸዋል። ኤፌን ፍጥጥ እያለ አያቱን ይመለከተዋል። ሳዲክም ጸጉሩን ያሻሸዋል። እንዴት ነ ኤፌ፣ አስታውሰኛል አውቀኛል አደለ? አዎ አውቅ አለሁ ማጂክ ያሳየኝ አያቴ ነህ አንተ። ሳዲክም በጣም ደስ እያለው ይስቃል። እንዴት ያምራል፣ እንዴት ያምራል እያለችም አክስታቸው ተነስታ ተስመዋለች። አሁንም ቢሆን እየተሸማቀቀች ግራ ገብቷት ብቻዋንም ደሪያ እንደቆመች ነች። ውል እኔ ደግሞ ነዛት አክስት ነኝ፣ ናስኪ ልቀፍ የኔ ተወዳጅ ናስቲ፣ እንዴት ነው የምታምረው እያለችም ግንባሩን ተሰመዋለች። ቱርካን ሰረቅ እያረገች ደሪያን ትመለከታለች። እንግዲህ እያለችም ሙስጠፋን እየተመለከተች መጽሐፍም ትናገራለች። ሲወለድ አልተገኘንም፣ ነገር ግን ይችን ነገር ትንሽ ስጦታ አላርግለት እያለችም ትሸርቱ ላይ ታስርለታለች። እና ድጋሚ ልዛመ ሁሉም በተሰበሰበበት ደስታውን እየገለጸ ባለበት ይሁንና፣ ደሪያ አሁንም ከርቀት ላይ ሆና እየተመለከተች ብቻዋን ነች። በምልክትም ሙስጠፋ ወደ እነሱ ጋር እንድትቀርብ ይጠቁማታል። ሩቻያንም እንድትቀመጥ ምልክት ትሰጣታለች። ሳዲክም እየተመለከታት ነው። በመጨረሻም ተቀምጣበት ወደ ነበረው ወንበር አሁንም ቢሆን ብቻዋን ሆና ደሪያ ትቀመጣለች። ውድና የተከበራቸው ቻናላችን ተከታታዮች የወፍ ጎጆ ድራማ ይቀጥላለች ናሉ አዲስ ይሆናል የደወል ምልክቱን በመጫን ሰብስክራይብ በማድረግ የወፍ ጎጆ ድራማ መከታተል ይችላሉ። የወፍ ጎጆ ድራማ የመጨረሻውን ክፍል ያላያችሁ ኮሜንት ላይ ሊንኩ ስለተቀመጠ ሊንኩን ተጭናችሁ የመጨረሻውን ክፍል ማየት ትችላላችሁ። በቀጣይ ክፍል እስከምንገናኝ ሰናይ ጊዜ ይሁንላችሁ።